ቅአላ ፕሮ አንዲት የማርያምን ስዕል ሰቅላ ወይም ደግሞ የኢየሱስን ስዕል ሰቅላ መጥፎ ቃላት የምትናገር የኦርቶዶክስ ልጅ አታመጭልኝም። ሙስሊሞች ግን አላህ ላይላህ ለላህ ረሱልና ምናምን ብለው ሲሳድቡን የምታያቸው፣ ፈጣሪ ያለባችሁን ይስጣችሁ። እንግዲህ ምንም አ አይቻልም። ሲጀመር ማለት ነው። ግን እናትን አትሳደቢ አንቺ። ሲጀመር እናትን አትሳደቢ። የራሳቸውን የራሳቸውን ራሳቸውን አጥርጊያቸው ሰው ሊሰደብ ነው የመጣው ተሳዳቢ ቤት ሊሰደብ ነው የሚመጣው ሲጀመር ማለት ነው። እና ስለዚህ እናት አትሳደቢ እንጂ የራሳቸው ጉዳይ እናንተ፣ አንድ ሰው እንኳን በቃ ታ የሚባል ነገር የላችሁ አይምሯቸው የሚሞላ ነው። ተማሪ ቀን የመቼ የተሰልባችኋሉ? መቼ ደርስባችኋሉ? እራሳቸው ሁን ብለው መጥተው እኮ ነው የሚሰሉ ሁን ብለው።